ቤተ ክርስቲያናት አስተባባሪያት ተወካይ መጋቢ ታምራት አበጋዝ፣ ክቡር ዶክተር እንዳሻው ጣሰው የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ክቡር ዶክተር ላም ኦቶሬ የማዕከላዊ ኢትዮጵያ ክልል የመንግስት ተጠሪ፣ የሴቶችና ማህበራዊ ጉዳይ ሚኒስትር ሚኒስትር ዶክተር እርጎጌ ተስፋ

ረዳት ፕሮፌሰር ነቢዩ ባዬ የባህልና ስፖርት ሚኒስትር ሚኒስትር ዴኤታ ክቡር አቶ አንተነካ

ዶክተር አምባሳደር ሽፈራው ተክለማርያም የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር፣ አቶ አክሊሉ ታደሰ በጠቅላይ ሚኒስትር ጽሕፈት ቤት ሚኒስትር ዴኤታ አቶ ማቴዎስ አንዮ የሀድያ ዞን አስተዳዳሪ፣ በደቡብ አፍሪካ የሀዲያና ከምባታ ተወላጆች ተወካይ አቶ መለሰ አብሬ። የአበባ ጉንጉን የሚያስቀምጡልን እነዚህ ናቸው። በመቀጠል የተወሰኑ ሰዎች አሉ። እነሱ ስም ዝርዝራቸውን ጠራቸዋለው። የአበባ ጉንጉን ያስቀምጡ ሰዎችን ስም ዝርዝር፦ ፕሮፌሰር ሀብታሙ ወንድሙ፣ ገራድ ሙስጠፋ፣ ገራድ ዘመዴ መንገሻ፣ ገራድ በቀለ ደቦጭ እና ቤተሰቡ፣ የተከበሩ ደስታ ቤየሮ፣ ምስጋናው ፍንቅ፣ ግርማው ኃይሌ፣ አሰፋ ሎንበሶ ተመስገን አዲሴ አበራ ሂቢሶ ተስፋዬ ሽጉጤ ተስፋዬ ገብረ መስቀል ዋቻሞ ጴጥሮስ ተክሉ በያሞ አባገዳ ተመስገን ረጠቦ ኤርክቦ ባቸውሬ ፊሊፖስ ላጵሶ አምሳሉ ሀብታሙ በቀለ ጋሼ ዱታሙ ዳኜ አዴቶ ኬቶ አቶ መለሳ አብሬ ታረቀኝ አስፋው በላቸው አንሺሶ እያሱ ደምሴ መለሰ ሞሊሶ ዶክተር ሙልጌታ ሞሎሮ፣ ተመስገን እንዳምጠውና፣ ዶክተር ደስታ ወንድሙ ኃይሌ፣ ሙሉነሽ ዳሞሬ፣ ኢንጂነር ከበደ ክሌቦ፣ ኮንዲቶ መስቀሎ፣ ዶሎ ጌሜሮ፣ ታፈሰ ወልደ ማርያም፣ አክሊሉ ገብረ ሚካኤል፣ ዶክተር ኤርሲዶ ለንዴቦ፣ ዮሃንስ አንቆሬ የባዶ፣ ዶክተር አለባቸው ኬሚሰው። በመቀጠል የሚኖረን ፕሮግራም በቀጥታ ወደ መካነ መቃብር ስፍራ ነው የምንሄደው። ጳውሎስ ነው የሚወጣበትን መንገድ ትንሽ ከፈት ከፈት እናደርገውና